የግብፁ ፕሬዚዳንት አብዱልፈታህ አልሲሲ እስራኤልን ጠላት ብለው ፈረጁ በተባለ ማግስት ካይሮ አለኝ የምትለውን ሚሳኤል በእስራኤል ድንበር ላይ ተክላለች። ግብፅ ከዛሬ ነገ ከእስራኤል ጥቃት ይመጣብኛል ብላ ስጋት ውስጥ መውደቋም ታውቋል። በተመሳሳይ እስራኤል በጋዛ ዋና ከተማ ላይ የከፈተችው ዘግናኝ ጥቃት ቀጥሏል። በድሮን በጀትና በእግረኛ ጦር የታጀበው ዘመቻው ጋዛን ጭንቅ ውስጥ ከቶታል። የእስራኤሉ የመከላከያ ሚኒስትር እንኳን ደስ ያላችሁ ጋዛ እየነደደች ነው ሲሉ በደስታ መግለጫ መስጠታቸውም መነጋገሪያ ሆኗል። ከዚሁ ጉዳይ ሳንወጣ እስራኤል ከ16 አገራት ከባድ ማስጠንቀቂያ ደርሷታል። ወደ ጋዛ የሚገቡ የእርዳታ መርከቦችን እንደለመድሽው በድሮን ከመታሽ እኛን አያድርገን ተብላለች። በሀገራቱ አነጋጋሪዎቹ መርከቦችም ዓለም አቀፍ አርቲስቶች፣ የአውሮፓ ባለሥልጣናትን ጭምር ይዘው የመጣው ይምጣ ብለው ወደ ጋዛ ለመግባት ቆርጠዋል። እንዲሁም ሁቲዎች በእስራኤል ለደረሰባቸው ጥቃት በሁለት ሰዓታት ውስጥ በሃይፐርሶኒክ ሚሳኤል የበቀል እርምጃ መውሰዳቸው እያነጋገረ ነው። ኢራን ደግሞ ለሞሳድ ወታደራዊ መረጃ ሲሸጥ ነበር ያለችውን የሀገሯን ባለሙያ በስቅላት ቀጣለች። በሌላ በኩል በኔቶ እየተፎከረባት የምትገኘው የቭላዲሚር ፑቲኗ ሩሲያ ወደ ድንበሯ ያስጠጋችው 100 ሺህ ጦር ዓለምን በድንጋጤ ያረዷል። ፑቲን ይህንን ለምን እንዳደረጉም ግልጽ አድርገዋል። የዩክሬኑ ፕሬዝዳንት እየወሰዷቸው ያሉ እርምጃዎች ደግሞ በዙሪያቸው ባሉ አማካሪዎች ጭምር ግራ መጋባትን እያመጡ ነው ተብሏል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሆኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ከሰሞኑ በዶሃ በነበረ ጉባኤ ላይ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እንዲህ አሉ። ጠላቶቻችንን የምናይበት መንገድ መቀየር አለበት። ይህን ንግግር ዶሃ ከተናገሩ በኋላ በእርግጥ አልሲሲ ምን ለማለት ፈልገው ነው ይህንን የተናገሩት በሚል የተለያዩ መላምቶችም ትንታኔዎችም አየሩን ሞልተውት ነበር። ከኤክስትራ ኒውስ ቴሌቪዥን ጣቢያ ጋር ቃለምልልስ የነበራቸው ዲያ ራሿን ግን ቁልጭ አድርገዋል። የአልሲሲን ንግግር የግብፅ መንግስት የመረጃ አገልግሎት ዳይሬክተር የሆኑት ዲያራሽዋን ማንም የግብፅ መሪ ከ1977 በኋላ እንዲህ አይነት ንግግር አድርጎ አያውቅም አሉ። ሀሳባቸውን ዘርዘር አድርገው ሲቀጥሉም ከ1977 በኋላ ሁለቱ ሀገራት በሰላም እንኑር ብለው ስምምነት ፈጽመዋል። በተለይ ደግሞ የያኔው ፕሬዝዳንት አንዋር ሳዳት ኢየሩሳሌምን ከጎበኙ በኋላ እንዲህ አይነት ቃል የግብፅ መሪ በእስራኤል ላይ ተናግሮ አያውቅም። የአልሲሲው ባለስልጣን አብዱልፈታህ አልሲሲ ጠላት ያሉት እስራኤልን ነው በሚል ተርጉመውታል። ይህ ደግሞ ትልቅ መልእክት አለው በማለት የአልሲሲን ንግግር ለማብራራት ሞክረዋል። አልሲሲ አሁን ግብፅ ያለችበትን ሁኔታ በሚገባ ያስተዋለ ንግግር ነው የተናገሩት የሚሉት ባለሥልጣኑ በእርግጥም የግብፅ ብሔራዊ ደህንነት አደጋ ላይ ስለወደቀ ጠላት የሚለውን ቃል መጠቀማቸው ተገቢ ነው ብለዋል። የፍልስጤም ጉዳይ ከጊዜ ወደ ጊዜ እየተረሳ ያለ ቢሆንም አሁን ግን ወደ ቦታው ተመልሷል የሚሉት ራሽዋን ፍልስጤሞችን ማፈናቀል ለአልሲሲ ቀይ መስመር ነው ብለዋል። በተመሳሳይ ግብፅ ከዛሬ ነገ ከእስራኤል ጥቃት ይመጣብኛል ብላ እየሰጋች እንደምትገኝ ይታወቃል። ይህንንም ተከትሎ ቻይና ሰራሹን ኤችኪው9ቢ ሚሳኤል በሲናይ በረሃ መጥመዷን የተለያዩ የዜና አውታሮች እየዘገቡ ይገኛሉ። የእስራኤል መገናኛ ብዙሃንም ስለ ነገሩ ልዩ ትኩረት ሰጥተዋል። በሲናይ በረሃ የሚገኙ ቁልፍና ስትራቴጂክ አካባቢዎችን ለመጠበቅ ነው ኤችኪው ናይን ቢ ረጅም ርቀት የአየር መከላከያ ሥርዓት በስፍራው የተጠመደው። ቻይና ሰራሹ ኤችኪው ናይን ቢ ከሩሲያ ሰራሹ ኤስ 400 የአየር መከላከያ ሥርዓት ጋር ተቀራራቢነት እንዳለው ይነገራል። የጋዛ ከተማ ተከባ ድብደባ እየተፈጸመባት ባለበት በዚህ ወቅት የጋዛን ተፈናቃዮች ተቀበይ በሚል ከፍተኛ ጫና እየደረሰባት ባለበት በዚህ ሰዓት ካይሮ ለክፉም ለደጉም ብላ ሚሳኤሎቿን ወደ እስራኤል ድንበር እያስጠጋች እንደሚገኝ ይታወቃል። አርባ ሺህ የማያንስ ጦር በጋዛ እንዳስጠጋችው ማለት ነው። ኤች ኪው ናይን ቢ የአየር መከላከያ ስርዓትን ወደ ሲናይ ያስጠጋች ማለት ግልጽ መልእክት ተላልፏል ማለት ነው ሲሉ በርካታ ተንታኞች እየገለጹ ይገኛሉ። የተለያዩ ከጠላት የሚመጡ ሚሳይሎችን፣ ድሮኖችን፣ ጀቶችን እንዲሁም ሌሎች የአየር ላይ ተሽከርካሪዎችን ከ300 ኪሎ ሜትር ርቀት ላይ መመልከት የሚችለው ይህ የአየር መከላከያ ስርዓት የሚመጣውን የጠላት ጦር ለመምታት 200 ኪሎ ሜትር ድረስ የሚተኮሱ ሚሳኤሎች እንዳሉት ነው የሚነገረው። አየር ማረፊያዎችን፣ ወደቦችን፣ የጦር ቤዞችን ብቻ ሳይሆን እየተንቀሳቀሰ በተለያዩ አካባቢዎች መተከል እንዲችል ተደርጎ ነው በቻይና የተመረተው። እስራኤል ግብፅ በድንበሯ ዙሪያ እያደረገች ያለችው ወታደራዊ እንቅስቃሴ ተገቢነት የለውም፣ ጸብ መጫር ነው ስትል እየወቀሰች ሲሆን፣ ግብፅ ደግሞ በጋዛ አካባቢ የሚፈጠረው ነገር ድንገት ፈንድቶ ወደ ድንበሬ የሚገባ ከሆነ የጦር እንቅስቃሴን ከወዲሁ ማስተካከል አለብኝ ባይ ነች። 979 እንደ አውሮፓውያን አቆጣጠር ላይ በሁለቱ ሀገራት መካከል የሰላም ስምምነት ከተፈጠረ በኋላ እንዲህ አይነት ውጥረት እስካሁን ታይቶ አይታወቅም። እንደ ቀጠናው ታዛቢዎች፣ ከዛው ቀጠና ሳንወጣ ጋዛ በከፍተኛ መጠን እየተደበደበች ትገኛለች። የእስራኤል ጦር ጀቶች፣ ድሮኖችና ሌሎችም ተቀጣጣይ ፈንጂዎች ጋዛ ከተማን እየናጧት ይገኛሉ። 22 ወራቱን እየተሻገረ የሚገኘው የጋዛው ጦርነት የጋዛ ከተማን በአንጻራዊነት ራቅ ብሏት ነበር። አሁን ግን በዘይቱን እና በሼክ ረድዋን አካባቢ የነበረው ወታደራዊ እንቅስቃሴ ወደ ዋናዋ መሃል ከተማዋ ጋዛ መግባቱ የጋዛን ሕዝብ ለድጋሚ መፈናቀልና እንግልት ዳርጎታል። የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ ጋዛ እየነደደች ነው ሲሉ ነው በኤክስ ገጻቸው ላይ የገለጹት። ልክ የሆነ የበዓል አከባበር እንደሚያከብሩ አይነት የእስራኤል ጦር በደንብ አድርጎ በብረት እየቀጠቀጣቸው ይገኛል ተልኳችን እስኪጠናቀቅም ወደ ኋላ አንመለስም፣ አንንበረከክም በማለት የጦራቸውን ኃያልነት ለመግለጽ ሞክረዋል። የአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው የትራምፕ አስተዳደር ለዲፕሎማሲያዊ መንገድ በሩን የከፈተ ቢሆንም በዲፕሎማሲያዊ መንገድ ጦርነቱ የማይቋጭ ከሆነ ግን ለሚመጣው ነገር ሁሉ ዝግጁ መሆን አለብን ብለዋል። በአንድ ቀን ብቻ ከ90 ሰዎች በላይ የሞቱበት የጋዛው ጥቃት እንዲያውም እንዲያውነሽ ባስ ባለው የጋዛ ሰቆቃ ላይ ተጨማሪ ስቅየት እየጨመረ ይገኛል። የተባበሩት መንግስታት ድርጅት የዘር ፍጅትን የተመለከተውን የ1948ቱን ዓለም አቀፍ ህግ እስራኤል በተደጋጋሚ እየጣሰች ነው፣ ቢያንስ ከአምስት መመዘኛዎች አራቱን አሟልታ በጋዛ ሕዝብ ላይ ጭፍጨፋ ፈጽማለች ብሎ የሰባ ሁለት ገጽ ሪፖርት ባወጣ ማግስት እስራኤሎች ግን አይበቃንም ብለው ተጨማሪ እርምጃዎችን እየወሰዱ መሆናቸውን በርካታ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። የእንግሊዙ የውጭ ጉዳይ ሚኒስትር ይቬት ኩፐር አዲሱ የእስራኤል ዘመቻ በደም መፋሰሱ ላይ ተጨማሪ ይሆናል እንጂ የሚፈይደው ነገር የለም ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም ያለውን ሁኔታ አሰቃቂ ሲሉ ገልጸውታል። በእስራኤል ላይ ዋናውን ጫና ልታሳድር ትችላለች የምትባለው አሜሪካ ግን እስራኤልን መንከባከቧን ቀጥላለች ነው እየተባለ የሚገኘው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ና ዋይት ሀውስ መጥተህ እየኝ ማለታቸውም ተዘግቧል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በሚካሄድበት ሰዓት ኒውዮርክ ስትመጣ ዋይት ሀውስ ገብተህ ጎብኘኝ ሲሉ ትራምፕ ይፋዊ ጥያቄ እንዳቀረቡላቸውም ተሰምቷል። በሌላ በኩል ከ300 በላይ አክቲቪስቶችን ከ44 ሀገራት አውጣተው ወደ ጋዛ እየገሰገሱ የሚገኙት የእርዳታ መርከቦች ዓለምን እያነጋገሩ ይገኛሉ። እስራኤል በነዚህ መርከቦች ላይ እርምጃ እንዳትወስድም ጥያቄው በርትቷል። የአየር ንብረት ለውጥ ላይ ግንዛቤ በመፍጠር የምትታወቀው ግሬታ ተንበርግ፣ የአየርላንዱ ኮሜዲያን ታግ ሂኪ እንዲሁም ከፈረንሳይ፣ ከብራዚል፣ ከስፔን፣ ከአርጀንቲና፣ ከአልጄሪያ፣ ከጣሊያን ከጀርመንና ከሌሎች አገራት የተውጣጡ የፓርላማ አባላትን የጨመረው የ300 ሰዎቹ ጉዞ በእስራኤል ሊደናቀፍ ይችላል በሚል እየተሰጋ ቢሆንም ሀገራት ግን ይህ እንዳይደረግ እስራኤልን እያስጠነቀቁ ይገኛሉ። የቱርክ፣ የስፔን፣ የባንግላዴሽ፣ የብራዚል፣ የኮሎምቢያ፣ የኢንዶኔዥያ፣ የአይርላንድ፣ የሊቢያ፣ የማሌዥያ፣ የማልዴቭስ፣ የሜክሲኮ፣ የፓኪስታን፣ የኳታር፣ የኦማን፣ የስሎቬኒያ እና የደቡብ አፍሪካ የውጭ ጉዳይ ሚኒስትሮች ናቸው ይህንን ማስጠንቀቂያ ለእስራኤል በቀጥታ እያደረሱ የሚገኙት። እርዳታው ያለምንም መስተጓጎል ጋዛ ሊገባ ይገባል ሲሉ ሚኒስትሮቹ ማስጠንቀቂያቸውን ሰጥተዋል። ይህ ካልሆነ ግን ተጠያቂነት በእስራኤል ላይ እንደሚመጣ ቴላቪቭ ማወቅ አለባት ብለዋል የፓርላማ አባላቱና አክቲቪስቶቹ። በሌላ በኩል ሁቲዎች ጥቃት በተፈጸመባቸው በሁለት ሰዓታት ልዩነት ውስጥ እስራኤልን በሃይፐርሶኒክ ሚሳይል መተናል ብለዋል። የሁቴዎቹ ወታደራዊ ቃል አቀባይ የአያሳሬ ናቸው። ይህንን የተናገሩት ፍልስጤም ሁለት የሚል መጠሪያ ያለውን ሃይፐርሶኒክ ሚሳኤል አምዘግ ዝገን ቁልፍ የሚባሉ የእስራኤል ወታደራዊና ሲቪል መሠረተ ልማቶችን መተናል ሲሉ ቃል አቀባዩ ተናግረዋል። የራሞን አየር ማረፊያን ደግሞ በድሮን መምታታቸውን ይፋ አድርገዋል። ወሳኝ የሚባሉ ወታደራዊ ስፍራዎችን መምታታቸውን የተናገሩት ሁቴዎች ጥቃቱን የፈጸሙት በእስራኤል ከፍተኛ ጥቃት ከደረሰባቸው በኋላ እንደሆነም ተነግሯል። የሆዴዳህን ወደብ በከፍተኛ መጠን የደበደበችው እስራኤል ከሁለት ሰዓታት በኋላ ሁቴዎች ተበቅለናል ብለዋታል። ኢራን ደግሞ ለእስራኤል መረጃ ሲሰጥ ሲያስተላልፍ ነበር ያለችውን ዜጋ በሞት ቀጥታለች። ባባክ ሻባዚ የተባለ በወታደራዊ እና በቴሌኮሙኒኬሽን ዘርፍ እንዲሁም በጸጥታ ጉዳዮች ላይ በሚሰሩ ተቋማት ላይ የሚያገኘውን መረጃ ለሞሳድ እያሳለፈ ሲሰጥ ነበር፣ ደርሰንበታል፣ እናም ሞት ተቀጥቷል ብላለች ሀገረ ኢራን። በነሐሴ ወር ሮብ ዘህቫርዲ የተባለ የሀገሪቱ የአቶሚክ ኃይል ድርጅት ባልደረባ ለእስራኤል መረጃ በማስተላለፉ ምክንያት በሞት እንደተቀጣም ተነስቷል። በሐምሌ ወር ከ20 በላይ ሰላዮች ለሞሳድ አድራችኋል ተብለው በቁጥጥር ስር ውለው የተወሰኑት የሞት ፍርድ እንደተፈረደባቸውም ይታወቃል። በሌላ በኩል ፑቲን ወደ ድንበራቸው 100 ሺህ የሚሆን ጦር ከቤላሩስ ጋር አውጣተው ወታደራዊ ልምምድ ማድረጋቸው ዓለምን እያነጋገረ ይገኛል። ዛፓድ 2025 የተባለውን ወታደራዊ ልምምድ ከቤላሩስ ጋር ያደረገችው ሩሲያ 100 ሺህ ወታደሮችን በጋራ እንዳንቀሳቀሰች ተሰምቷል። ከ100 ሺህ በላይ ወታደራዊ ተሽከርካሪዎችን፣ ከ333 በላይ የጦር ጀቶችንና አውሮፕላኖችን፣ 250 የሚሆኑ የጦር መርከቦችን በዚህ ልምምድ እንዳሳተፈችም ለማወቅ ተችሏል። ፑቲንም እንዲህ አሉ። የዩክሬኑ ጦርነት ከመነሳቱ በፊት የነበሩትን ነገሮች አስተውልናል። በኋላም ያየናቸው ነገሮች አሉ ብዙ የወሰድናቸው ትምህርቶች ስላሉ ይህንን ችግር ለማስቀረት ነው ይህንን ያደረግነው ሲሉ ምክንያታቸውን ይፋ አድርገዋል። በሩሲያ ድሮኖች መከራዬን እያየሁ ነው የምትለው ፖላንድ በበኩሏ አይረን ዲፌንደር 25 የተባለውን ወታደራዊ ልምምድ ከቀናት በፊት ማድረጓ የሚታወቅ ነው። 30 ሺህ ጦር የተሳተፈበት የወታደራዊ ልምምድ ጉድ ባስ ባለ በማግስቱ ፑቲን ደግሞ እንዲህ አይነት ልምምድ አይታችሁ አታውቁም ብለው ከመቶ ሺህ በላይ ጦራቸውን ይዘው ከቤላሩስ ጋር ወታደራዊ ልምምድ አድርገዋል። በሌላ በኩል ስለ ዜሌንስኪ የተሰማውን ነገር ፎሬን ፖሊሲ መጽሔት ከትቦታል። መጽሔቱ ሰውየው የሚወስዷቸው እርምጃዎች በዙሪያቸው ያሉ ሰዎችንም ጭምር ግራ የሚያጋባ ከቀን ወደ ቀንም ተቀባይነታቸውን የሚቀንስ ነው፣ በምናብ እየኖሩ ነው ሲል ነው ዘገባውን ያቀረበው። ለበላይ አለቆች አልታዘዝም ያለ ወታደር እስከ 12 ዓመት እስር ቤት ይገባል ብዙ ችግር ይደርስበታል የሚል መመሪያ ማውጣታቸው ሰውየው በብዙዎች እንዲጠሉ ምክንያት ሆኗል ነው የተባለው። በበጎ ፈቃድ ገብተን አንዳች ችግር እንኳን ቢፈጠር እንዴት እንዲህነደረጋለን እንደረጋለን ያሉ የዩክሬን ወታደሮች ቅሬታቸውን መግለጻቸውን ተከትሎ የዩክሬን ዜጎችም አደባባይ በመውጣት ወታደራዊ አገልግሎት ማለት ባርነት አይደለም ሲሉ ድምፃቸውን አሰምተዋል። ሰውየው በጸረ ሙስና ተቋማት ላይ የወሰዷቸው እርምጃዎችም ቅቡልነታቸውን እንደቀነሱ ነው የታወቀው። በየወሩም ሰባት በመቶ የሚሆነው የዩክሬን ሕዝብ ለእርሳቸው ያለው እምነት እየተሸረሸረበት እንደሚገኝ ዘገባው አክሏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ እና የጥልቅ ዘገባዎች ቤተሰብ ሆኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።